ቁርአን ውስጥ ስለ ስልክ አጠቃቀማችን የተጠቀሰ ነገር ይኖራል ብላችሁ አስባችሁ ታውቃላችሁ? ሰሞኑን በጣም ጥያቄ እየፈጠሩብኝ ነው እኚህ አባት የተናገሩት ንግግር ማለት ነው። ጠላቶቹን የረዘቀ ጌታ አንተና የረሳህምና በአላህ መመካተህ በአሁኑ ወቅት ስለ እስራኤል የተሰሙ ሁለት ዜናዎች እምረ እናንተ አቀርባለሁ። በአሁኑ ወቅት እንደተሰማው ዜና ከሆነ እስራኤል ተጠባባቂ ጦሮቿን ጠርታለች። ለዚህ ምክንያቱ አሰላሙ አሌይኩም ወረህመቱላሂ ተዓላ ወበረከቱ ውድ የተከበራችሁ የኑር ፋሚሊዎች እንዴት አላችሁ? ዛሬም እንደተለመደው በአዲስ አነጋጋሪ በሆነ ቪዲዮ ተመልሰን ተገናኝተናል። የመኖች እንግዲህ ለጋዛውያን ድምጽ መሆናቸውን ያው ሁላችሁ የምታውቁት ነው። ዛሬ ደግሞ በጣም የሚገርም አስደናቂ መረጃ ወጥቷል። በእስራኤል ዋና ከተማ ቴል አቪቭ እንግዲህ የአየር ማረፊያቸው ጥብቅ የሆነ የአየር ዲፌንስ ቁጥጥር ባለበት ቦታ ላይ እንግዲህ ስትራይክ በማድረግ የሚሳኤል ጥቃት በማድረግ እንግዲህ ጉዳት አድርሰዋል ማለት ነው። እሱ ደግሞ እንግዲህ ዓለም ላይ በጣም መነጋገሪያ ሆኗ፣ ስለሱ መረጃዎችን አቅርብላችኋለሁ። በሌላ መረጃ ደግሞ እንግዲህ ወንድማችን የንጽጽር መምህሩ አቡበክር እንግዲህ ቲክቶከር ኤርሚያስ ጋር በጣም ቆንጆ የሆነ ውይይትን አድርገው ነበር። እንግዲህ ውይይታቸው ስለ ረሱልና ስለ ሚስቶቻቸው ያጠነጥነ ነበር። ብዙ ጥያቄዎችን ጠይቋል። ለነሱ መልስ ተሰጥቶታል ማለት ነው። ውይይቱ እንዴት እንደነበር እንግዲህ ቀንጨብ አድርገን ኢንሻአላህ እናዳምጣለን። ሌሎችም እንግዲህ አዝናኝና አስተማሪ ቪዲዮዎችን ወደ እናንተ እየላችሁ ከች ብያለሁ። ሁላችሁም ላይክ፣ ሰብስክራይብ ያደረጋችሁ ቪዲዮውን ጀምሮት ቀጥታ ወደ ዛሬው ቪዲዮ። በአሁኑ ወቅት ስለ እስራኤል የተሰሙ ሁለት ዜናዎች ወደ እናንተ አቀርባለሁ። በአሁኑ ወቅት እንደተሰማው ዜና ከሆነ እስራኤል ተጠባባቂ ጦሮቿን ጠርታለች። ለዚህ ምክንያቱ እንግዲህ በጋዛ የምታደርገውን ጦርነት ለማስፋፋት ነው። በዚህም እንደተነገረው ከሆነ ወደ 10 ሺህ የሚጠጉ ተጠባባቂ ጦሮቿ እንዲቀላቀሏትና የጋዛን ጦርነት በተጨማሪነት ለማስፋፋት እንደወሰነች በአሁኑ ወቅት ታውቋል ወይም ተነግሯል ማለት ነው። ተጨማሪ እስራኤል በትናንትና እውነት ያልተጠበቀ ጥቃት ከሁቲዎች ተሰንዝሮባት ነበር። ይህም ጥቃት እስካሁን ድረስ እያነጋገረ ይገኛል። ይህም የሚሳኤል ጥቃት ከየመን ከሁቲ ታጣቂዎች የተነሳ ሲሆን እስራኤል ድረስ መድረስ ችሏል። እስራኤል መድረስ ብቻ አይደለም፣ ከቴል አቪቭ ትንሽ ርቀት ባለው አንድ ኤርፖርት አቅራቢያ ይህ ሚሳኤል የእስራኤልና የአሜሪካን ዲፌንስ ሲስተሞችን ሙሉ ለሙሉ በማለፍ በኤርፖርቱ አቅራቢያ እንግዲህ መውደቁን ተነግሯል። በዚህም ቪዲዮ ወጥቷል። ይህም ቪዲዮ ላሳያችሁ አረ የሚሳኤል ከየመን ብዙ ሺህ ኪሎ ሜትሮችን አቋርጦ ቴልቪቭ ለዛውም ኤርፖርት አቅራቢያ ማለትም ሴኩሪቲውና ኤር ዲፌንስ ሲስተሙ እጅግ በጣም ታይት የሆነበት አቅራቢያ ሄዶ ያለምንም እንከን ሲያርፍ እንግዲህ ብዙዎችን እያነጋገረ ይገኛል። እስራኤል መንግስትም እንደተናገረው ከሆነ ይህን ሚሳኤል ዲቴክት አድርገ ነው ነበር ወይም ተመልክተ ነው ነበር፣ ነገር ግን ይህን ሚሳኤል ለማክሸፍ የተላኩት ሮኬቶች ሳይሰሩ ቀርተዋል፣ ወይም ያለመስራት ችግር ነበረባቸው። በዚህም ምክንያት ነው እንግዲህ ይህ ሮኬት መሬት ላይ ሊያርፍ የቻለው ብሎ ተናግረዋል። የሁቲ ጄኔራሎችም እንደተናገሩት ከሆነ ያደረግነው ጥቃት እጅግ በጣም ስኬታማ ነው ብለው ተናግሯል። በዚህ በዚህም የሮኬት ጥቃት ምክንያት እንግዲህ በቴል አቪቭ አቅራቢያ በሚገኘው ኤርፖርት ውስጥ እንግዲህ መስተጓጉሎች ተፈጥረው ነበረ። ይህም ሮኬት እንግዲህ ከኤርፖርቱ በመቶ ሜትሮች አቅራቢያ ነው እንግዲህ ወደቀው ማለት ነው። ይህንንም ጥቃት ተከትሎ የእስራኤል ጠቅላይ ሚኒስትር እንደተናገሩት ከሆነ ሁቲ ላይ ከባድ የሆነ እርምጃ እንወስዳለን፣ በተጨማሪም ደግሞ ይህን ሮኬቶች ሰፕላይ ያደረገችው ኢራን ነች፣ ኢራን ላይም ተመሳሳይ እርምጃ እንወስዳለን ብለው ተናግረዋል። የእስራኤሉም ጠቅላይ ሚኒስትር የተናገሩትን ተከትሎ እንግዲህ የኢራን መንግስትም መግለጫ ወጥቷል። በዚህ መግለጫው ላይ እንደተናገረው ከሆነ እስራኤል ለምትወስደብኝ ማንኛውንም ጥቃት እኔም መልስ የምትል ለመስጠት ዝግጁ ነኝ ብለው ተናግሯል። ማለት ነው። እዚህ ላይ አዲስ ነገሮች የሚወጡ ካሉ ማቀበላችሁ ይሆናል። ብሩክ ነኝ። መልካም ቀን ይውላቸው። አመሰግናለሁ። እስራኤል እንግዲህ ድንብርብሯን የወጣውን ጭራሽ ኢራንን እጋፈጣሉ ስትል የየመኑን ሆቲ እንኳን መቋቋም አቅቷታል ማለት ነው። ስብሃነላህ። የየመን ሆቲዎች እንግዲህ ብዙ ጊዜ በሚሳኤል አታክ ያደርጋሉ። የዛሬው ደግሞ በጣም ለየት የሚያደርገው ዓለም ላይ መነጋገሪያ የሆነው በቴልአቪቭ አየር ማረፊያ ያውም ደግሞ የአሜሪካና የእስራኤል አይረንዶሞች ወይም ደግሞ የአየር መከላከያዎች ባሉበት እንግዲህ መመኪያችን ነው የሚሉት አይረንዶም እንግዲህ በተከሉበት ቦታ ላይ አቅራቢያ ነው እንግዲህ ያንን ሁላ በጣጥሶ ገብቶ ጥቃት ያደረሰው ማለት ነው። ይህ ደግሞ እንግዲህ አለም ላይ መነጋገሪያ ሆኗል። የሚያሳዝነው ነገር ግን ይህ ሁላ ሲከሰት እነሱ ደግሞ እንግዲህ በቀላቸውን እንበቀላለን የሚሉት ጋዛ ላይ ጫና በማበርታትና ጥቃት ለማድረግ እንግዲህ ብዙ ተጠባባቂ ጦሮቿን እየጠራች ነው ያለችው። እንሻላህ ግን አላህ ፊልስጢሞች ጋር እንደሚሆን ተስፋ እናደርጋለን። አላህ እነሱ ጋር ይሆን። ሁላችሁን በዱዓችሁ አትርሷቸው። ቁርአን ውስጥ ስለ ስልክ አጠቃቀማችን የተጠቀሰ ነገር ይኖራል ብላችሁ ታስባችሁ ታውቃላችሁ? አላህ ሱብሃነሁ ወተዓላ ፊ ሱረት ልማኢዳ የሆነች የቁርአን አንቀጽ ይጠቅሳል። ከስልክ ጋር ብዙ ጊዜ ትመሳሰል ትመሳሰልብኛለች። ሰሓቦች ዛሬ ለእኛ ስልክ በጣም እንደምንወደው ሁሉ አደን በጣም ይወዱ ነበረ። በማንኛውም ሁኔታ አደን አያመጣቸውም ነበር።

ሆኖ ማን ነው የሚፈራኝ የሚለውን ለማየት ይፈትናቸዋል። ስልኮቻችን ዛሬ ላይ እንደ ቀላል ነው። ልክ ሰሃቦች በጊዜው የሚታደኑት ነገር እንደተፍለከለኩላቸው እየያዝ ነው ያለው። ብርድ ልብስ ውስጥ ሆነን ሊያቀን አላህ ይሰጠናል። ስልክ ቤት ውስጥ ዘግተን ምን እየሰራ እንደሆነ ሊያየን አላህ ስልክ ይሰጠናል። ስልኮቻችንን ምን ያክል ነው ከሩቅም ሰውን ፊትም እየተጠቀምነው በኸይር ነገር ያለ ነው። እስኪ ናስ ኤዲ ፕላስን ፎሎ እያደረግን እንከታተል። ሀሳቦት ነው። እንግዲህ በእጃችን በያዝነው ስልክ እንግዲህ ብዙ መሸሆን እንደሆነ ብዙ ቢዚ እንደሆነ ታውቃላችሁ። እንግዲህ አለም ሶሻል ሚዲያ እንግዲህ አለም ላይ በጣም እንግዲህ ብዙ ሰዎችን እየተቆጣጠረ ነው ያሉ ነገር ግን ደግሞ ዲናችንን በማከለ መንገድ ሶሻል ሚዲያ መጠቀም እንዳለብን ለማስተማር ነው ችን ቪዲዮ እንግዲህ ያቀረብናት። ሶሻል ሚዲያን እንግዲህ ለኸይር መጠቀም ስንል አንደኛው ደግሞ እንግዲህ ለዳዕዋ ተግባር መጠቀም ማለት ነው። እንግዲህ በዳዕዋ ተግባር ደግሞ ንጽጽር ላይ የሚሰሩ ወንድሞቻችን እንግዲህ ሰሞኑን በጣም በሽልማት የተንበሸበሹበት ሳምንት ነበረ። እንግዲህ ወንድማችንም ኢምራን እንግዲህ አንድ ወንድማችንን እንግዲህ የሚሰማውን ስሚል እያብራራለን እሱን ቪዲዮ ተመልከቱት። ሰሞኑን በጣም ጥያቄ እየፈጠሩብኝ ነው እኛ አባት የተናገሩት ንግግር ማለት ነው። ድምፃቸውን በጣም ዝቅ አድርጎ ስለሚናገሩ ሰው አስተውሎ አልሰማቸውም ይሁን። አልሐምዱሊላህ ቲክቶክ ላይ እያደረግን ያለነው ዳዕዋ ፍሬ እያፈራ ነው። ክርስቲያን ወገኖቻችን የተሰጣቸውን አሜን ብለው ከመቀበል ይልቅ እየጠየቁ ይገኛሉ። በጣም መበረታታት ያለበት ነገር ነው። ወገናችን ጥያቄ የሆነብህ ነገር ምንድን ነው? እስኪ እንስማ። እናትና ልጁ ስጋ ውሃ በሚቀምሱበት ጊዜ ይመገቡ እንጂ ሰብአዊ ባህሪያቸው እንደኛ ተለውጡ ከአካላቸው የሚወጣ ነገር የለም። ለምን ባህሪ መለኮቱ ያቃጥሉ በላበት ይጠፋ ነበረ ይላል። እናትና ልጁ ስጋን ተዋህዷል ሲሉ ማለት ፈልገው ነው። ይሄ ቄስ ብቻ የተናገረው ንግግር በክርስትና ማርያም እንደምትመለክ በቂ ነው። አያቸው ክርስቲያን ወገኖቻችን፣ እስካሁን ማርያም ትመለከለች የምንለው በማስረጃ ነው። ቄሱ ራሱ ቃል በቃል አመነ። ምናለ ማርያም ስጋን ተዋህዳለች ማለትም አስቀድማ መለኮት ነበረች ነው ያለው። አስባችሁታል። ማስረጃ ልጨምርላችሁ። ይህም መጽሐፍ ተመልከቱ። መጽሐፍ አርጋ ነው እንደዚህ ይላል። ክብር ለከፍታሽ፣ ገናናነትም ለጌትነትሽ አሉ። ስለዚህ ማርያም በክርስትና ጌታ ናት። ያው ማስረጃ አቅርበናል። ልጨምርላችሁ። አሁን መጽሐፈ እንዝራ ስብሃት በግዕዝ ለአንቺ የምስጋና እጅ መንሻ አቀርባለሁ በመፍራት እገዛሻለሁ በመስገድ እጅ እነሳሻለሁ የአምልኮ መስዋዕትም ለአንቺ እሰዋለሁ አለ። ስለዚህ ለማርያም የአምልኮ መስዋዕት ያቀርባሉ። ማርያም ትመለካለች። ቄሱ ራሱ ቃል በቃል ማርያም ላይ መልኮት አለን ያለው ገብቶችን ባህሪ መለኮቱ አቃጥሎ ይላል። ባህሪ መለኮት እመቤታችን ቤታችን ቅድስት ድንግል ማርያም ውስጥ አለ እንዴ? ወገናችን ቄሱ ብቻ እኮ አይደለም፣ መጽሐፋችሁ እራሱ እኮ ማርያም ትመለካለች ይላል። ማስረጃ አቅርቤላችኋለሁ። ስለዚህ አሁን ጎበዝ ነህ አንተ ቄሱን ጠይቀዋል። አሁን ደግሞ መጽሐፎቻችሁን ግዙና እያነበባችሁ ጠይቁ እነሱንም ማለት ነውና፣ አካችሁ ፍጥሩ አታምልኩ። ማምራክ ያለባችሁ የማርያምን ፈጣሪ ነው እንጂ ማርያምን አይደለም። በመጨረሻም ቄሱ ምን አለ? ኢየሱስና ማርያም ካካ አይሉም በላብ ነው የሚወጣው አለ። በዚህ ንግግሩ ብቻ ክርስትና ውድቅ አደረገው። ለምን በክርስትና ምን ተብሎ ይታመናል? ኢየሱስ ፍጹም ሰው ነው ማለትም በቃ ሙሉ ሰው ነው ይላሉ። ግን ካካ የማይል ከሆነ ሰው አይደለም ሲምፕሊ ማለት ነው። አያቻ ውድቅ እንደሆነ ተገነዘብኩ። ሲቀጥል ኢየሱስ ማን እንደሚበላ እናቃለን። መጽሐፍ ቅዱስ ላይ ካካም እንደሚል ምንም ጥርጥር የለውም አይደለም? ግን ቄሱ ምን አለ? አይካካ አይልም አለ እና ከየት ነው ማስረጃ ያመጣው? ጠይቁት ማስረጃ ከዚህ ነው መጣ ጠይቁት መልስ ካለ የቲክቶክ ዳዋው እንግዲህ በጣም ፍሪ ነው ያለው ቲክቶክ ላይ ሰሞኑ እንግዲህ ንጽጽር ላይ በጣም በጥልቀት እየተሰራ እንደሆነ ሁላችሁም ታዘባችኋል አይደለም እንግዲህ ያ ፍሪ ያፈራ እንደሆነ እንደሆነ ብዙ ሰዎችም እምነታቸው ላይ ጥያቄ እየጠየቁ እንደሆነ ጥያቄ ማቅረብ እየጀመሩ እንደሆነና ብዙም እንግዲህ ጭንቀት ውስጥ የቀቡ ሰዎች እንዳሉ ነው ያለ ነው እንግዲህ አልহামዱሊላህ እና ብዙ ሰዎች እንግዲህ ጥያቄያቸውን እያነሱ ነው ያሉት። እንግዲህ ይህን ጥያቄያቸውንም በሶሻል ሚዲያ ላይ ነው የሚያንጸባርቁት። ያ ደግሞ ሶሻል ሚዲያ ላይ የሚያዩትማ የሚመለከቱትም ሰዎች እንደዚሁ ጥያቄው እንግዲህ ጭላታቸው ውስጥ እየተፈጠረ ነው። ወደ እስልምና እየገቡ ያሉት እንግዲህ ይሄን ጥያቄም አሁንም፣ ማንኛውንም አይነት ጥያቄ የሚሰማችሁ ሰዎች ካላችሁ እንግዲህ ጥያቄያችሁን ሁሱ ላይ ብለን እንዲሁም ሌሎች ወንድሞች እንግዲህ ላይ ብለን በሚገቡበት ሰዓት ላይ እየጠየቃችሁ ተገቢውን መልስ ማግኘት ትችላላችሁ። ወደ ተፈጥሯዊ ወደሆነው እምነታችሁ እንድትመጡ ጥሪ እናቀርባለን። ጸሎቶቹን የረዘቀ ጌታ አንተ ነህ የረሳህምና በአላህ መመካተህ አንድ እጅግ በጣም አስገራሚ የሆነ ቂሷ ለካፍለ ሰይዱና ዐዝራኤል ዓለይህ ሰላም የሞት መላእክ እንዴ አላሁ ተባረከ ወተዓላ ጠይቆት ነበር፣ ይላሉ ዑለማዎቻችን። ምን የሚል ጥያቄ ነው? የሰዎችን ሩኅ በምታወጣበት ሰዓት ያዘንክለት ሰው አለ የሚል ነበር። አላሁ ተዓላ ሁሉን ነገር አዋቂ የሆነ ጌታ ለእኛ ለማስተማር ጠየቀው ሰይዱና ዐዝራኤልን። መለሱ እንዲህ አሉ፦ ጌታዬ ሆይ ሰዎች በመርከብ ላይ የተጓዙ በማዕበል ምክንያት መርከባቸው ስትሰምጥ የተወሰኑ ሰዎች እንጨቶችን እየያዙ ራሳቸውን አትርፈው ነበር። ከነዛ ሰዎች መካከልም አንድ የምታጠባው ልጅ የያዘች የሆነች ሴት ነበረች። ይህች ሴት በዚህ ሐል ላይ እያለች ሮሐን እንዳወጣ አዘዝከኝ። የዚህ ጊዜ ያ ልጅ ምን ይሆን ብዬ አዝኜ ነበር አለ።

የሰዎችን ቋንቋና የኑሮ ዘይቤ የሚያስተምሩ የሆኑ ጅኖችን አድርጌለት ካደገ በኋላ ወደ ከተማ ሄዶ ከሰዎች ጋር ተዋውቆ ከትልልቅ ሰዎች አንዱ ሆኖ የሰዎችን መሪና ንጉስም ሆኗል። ከመሆኑም ጋር ግን እኔን ከማመስገን ይልቅ በእኔ አምጿል። እሱም ሸዳድ ብኑ ዓድ ነው አለው። ሸዳድ ብኑ ዓድ ማለት አላህ በቁርአን ታሪኩን የነገረን የእሱን ከተማ ነዋሪዎችንም ሃል የነገረን የሆነ ሰው ነው። ታዲያ እንዲህ ጠላቶቹን ረዝቆ የሚያሳድግ የሆነ ጌታ አንተ ሙዕሚኑን እንዴት ይረሳሃል? ለዚህም ሁሌም በአላህ ተስፋ ትቁረጥ፣ ከአላህ ከመከጀል ወደ ኋላ አትበል። ብዙዎቻችን እንግዲህ የሚያሳስበን ትልቁ አጀንዳችሁ ምንድን ነው ከተባልንም፣ አንደኛም ሁላችንም ነው ምለው፣ እኔንም ጨምሮ ማለት ነው የገንዘብ ጉዳይ በጣም ቢዚ የሚያደርግን ብዙውን ጊዜ ነው። ግን አላህ ስብሃነ ወተዓላ እንግዲህ እንኳን ለእኛ አላህ ላመኑ ይቅርና ለካፊሮችም ለካዱትም ሰዎች የሚመግብ የሚረዝቅ እንደሆነ በጣም ብዙ ትምህርት እንዳገኛችሁበት ተስፋ አደርጋለሁ ማለት ነው። እንግዲህ ኔክስት የምናየው ቪዲዮ ወንድማችን እንግዲህ በሶሻል ሚዲያ ጊዜውንም ገንዘቡንም ኢንቨስት አድርጎ እንግዲህ ዳዋ ስራዎችን በጣም በንጽጽር ዳዋዎች ላይ በጣም በብርታት እየሰሩ ነው ወንድሞቻችን። እንግዲህ ወንድማችን ኤርሚያስ ጋም እንግዲህ በቲክቶክ ነው የምታውቁት ብዙዎቻችሁ ኤርሚያስ ይባላል። እሱ ጋር እንግዲህ በጣም ስርዓት የተሞላበትና ድንቅ የሆነ ውይይት አድርገዋል። እሱን ውይይት ሁላችሁም እንድታደምጡ ትፈልጋለሁኝ በጣም ብዙ የምታተርፉበት የምትማሩበት ስለሆነ ማለት ነው። ወደ ቪዲዮ ለምሳሌ ቅድም ለሁሉም አንድ ነው የተፈቀደው ብለይ ነበር ወይም ደግሞ ተመሳሳይ ነገር ነው የተፈቀደው ብለይ ነበር። እንደ አንድ ሙስሊም፣ አንድ ሙስሊም ከአራት በላይ ማግባት ይችላል አይችልም? የእሳቸው ሚስቶች ስንት ነበር? የሙሐመድ ሰለም ከአራት በላይ ሚስት አላገቡ። እሺ፣ ከዛ አዲስ ላብራራለን እኔ ትጠይቀኛለህ ብዬ ነው በዚህ ያቆምኩት። ላብራራለሁ። እዚህ ጋር ትልቅ ሚስ አንደርስታንዲንግ አለ። ትልቅ ሚስ አንደርስታንዲንግ አለ አብዛኛው ሰው ጋር። ያ ሚስ አንደርስታንዲንግ ምንድን ነው? በእስልምና አራት ሚስት ተፈቅደው ነቢያችን ከአራት ሚስት በላይ አግብተዋል የሚል አንደርስታንዲንግ አለ። ያ ስሁት አንደርስታንዲንግ ነው። ለምንድን ነው ስሁት አንደርስታንዲንግ ነው የሚባለው? ሱረቱ ለአሕዛብ አንቀጽ 53 ላይ አላህ ስብሀነሁ ተዓላ ሲያወርድ ያንን የቁርአን አንቀጽ ሲያ አላህ ስብሀነሁ ተዓላ ያንን የቁርአን አንቀጽ ሲያወርድ፣ ወይ ደግሞ ሱረቱ ኒሳ አንቀጽ 4 ላይ ካልሳሳትኩ፣ ምዕራፍ 3 አንቀጽ 4 ላይ ያንን የቁርአን አንቀጽ አላህ ስብሀነሁ ተዓላ ሲያወርድ፣ በጊዜው የነበሩ ሰዎች አሉ ያገቡ ተጋብተዋል። ኦልሬዲ በደምብ አስተውሉ፣ ተጋብተዋል። ነቢያችን ሰለላሁ ዐለይሂ ወሰለም በጊዜው ስንት ሚስቶች ነበሯቸው? ዘጠኝ ሚስቶች ነበሯቸው። ይሄ ቁርአን አያ ሲወርድ ነው ዩኖ አልወረደም። መጀመሪያ ከወረደ በኋላ አይደለም የተጋቡት፣ ሳይወርድ ነው። ከሰሃቦች መካከል ሰባት ሚስት አዎ፣ ሳይወርድ ከሰሃቦች መካከል ሰባት ሚስት ያገባ ነበር። ዘን ኦቨር ኦቨር የሆኑ ያገቡ ሰዎች ነበሩ። ምክንያቱም በድሮ ጊዜ ጋብቻ ብቻ የሚባለው ነገር ኢስ ፖቴንሻል አንድ ሰው ባለው ባሉት ሚስቶቹ ሚስት ሲያገባ ኢኮኖሚካል ፋክተር አለ፣ ፖለቲካል ፋክተር አለ፣ የተለያዩ ነገራቶች አሉ። በተለይ አድሚኒስትሬቲቭ ፓርቲ ያሉ ሰዎች ሚስትን ያው የታወቀ ነገር ስለሆነ ማለት ነው። ከዛ ይሄ ቁርአን አንቀጽ ወረደና ትዕዛዝ መጣ። ምን ትዕዛዝ መጣ? ነቢያት ሙሉ ሰዎች ከአራት በላይ ሚስት ያላቸው አራት ይዘው ከአራት ውጭ ያለው ይፍቱ የሚል ትዕዛዝ መጣ። በደንብ ከአራት በላይ ያለው ሙሉ ይፍቱ ተባለ። ሁሉም ከአራት በላይ የሆነውን ፈቶ ነቢያችን ጋር ይሄ ትዕዛዝ መጣ። ነቢያችን እንደሚታወቀው ትዕዛዝ ከመጣ ትዕዛዙን ሊቀበሉ ነው። ግን ደግሞ ሌላ ትዕዛዝ አለ። አላህ ስብሓነሁ ወተዓላ በቁርአኑ ላይ ነቢያትን ያገቧቸው ሚስቶች ማግባት እርም አድርጎ ከልክሏል። የነቢያትን ሚስት ማግባት አይቻልም። በስልምና እናስተምሩ ነቢያቶች የፈቷቸው ሚስቶች ማግባት እማይቻል ነው። ሶ ነቢያችን እነዚህን አካላቶች ቢፈቷቸው ማን ሊያገባቸው ነው? በወፍ በረር ልመልከታቸው፣ ውስጥ ማን ነበሩ ሚስቶቹ የሚለው ከግማሽ በላይ የሆኑ ሚስቶቻቸው በጊዜው የነበሩት ከግማሽ በላይ የሆኑ ሚስቶቻቸው ከግማሽ አይደለም ማለት፣ ኦልሞስት ኦል ማለት ይቻላል። ሁለት ወይ ከሶስት በስተቀር በእድሜ የገፉ ሁለት፣ የተፈቱ ባላቸው የሞተባቸው በጣም የደከሙ ነበሩ፣ ያረጁ ነበሩ። አብዛኞቹ በእድሜ የሚሄዱ ናቸው። ሰው ምን ሊሆኑ ነው? ምን ሊውጣቸው? ስለዚህ አላህ ትእዛዝ አወጣ። ምን አለ ለዛ አላህ ለአላህ መልእክተኛ ለነቢያቸው ነው ሰለም አንድ ትዕዛዝ መጣ። ምንም እንዲያደርግ ሚስቶቹን አላህ ዘጠኝ እንዲያገቡ አልፈቀደላቸውም። ያለህን ሚስት ያዝ፣ እነዛን ሚስቶች ላይ ሌላም መጨመር አችልም፣ በሌላ መቀየር አችልም አላቸው። በዛ ጊዜ ዘጠኙ ሚስቶች ነቢያቸው ሰለም ቢሞቱ ሌላ ማግባት ይችላሉ አይችሉም? እንደ ህጉ ስንረዳው ህጉ እኛ ላይ ቀሎ ነው፣ እሳቸው ላይ ክብዳል። ምክንያቱም እኛ አንተ አራት ሚስቶች ቢሞቱ አራት ሚስት ታገባለ ነቢያችን ግን ዘጠኝ በዘጠኝ በቁጥሩ ሳይሆን የተገደቡት በተቆጣሪዎቹ ተቆጣሪዎቹ አካላቶች ላይ በደል እንዳይደርስ ከሚል አላህ ሱብሃነሁ ወተዓላ በነቢያችን እንዲጠበቁ አድርገዋል። ስንት ሚስት ነበራቸው? እንግዲህ እሳቸው ለነብይነት ከመመረጣቸው